ዛሬ ደግሞ የመጣት በአዲስ እንግዳ ነው። ዛሬ የመጣንበት እንትን አንደኛ አዳብና ልናከብነው፣ ሁለተኛ ደግሞ እዚ አካባቢ ዋሽን የሚባል ቦታ ፏፏቴ ያለና ፏፏቴ የሚያምር ቦታ ነው። ፋሚሊ ማት እኛ አይተነው ምናምን አናቅም ገና ልንሄድ ነው። ግን በተነገረን አንጻር በጣም ታይቷል፣ ታይተዋል። ፋሚሊ ከዚህ በኋላ የቀረውን ደግሞ እኛ በደንብ ቀርጸን እናሳያቸዋለን፣ ከመጀመሪያ እስከ መጨረሻው መንገድ መስቀል መስቀል ይብር ሌላ ብርሃን ጀመርና ሌላ ብርሃን ጀመርና የከዋደን ቤ ሌላ ፍቅርን ይፈቀና ሌላ ፍቅርን ይፈቀና ገደራ መትቸር ሌላ በባት ይፈታ ሌላ በባት ይፈታ በሸዋ ነዴቦ ሌላ ይገባ ጎመይታ ሌላ ይገባ ጎመይታ

ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎቻችን እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛለን። እንግዲህ ከረጅም ጊዜ መጥፋት በኋላ ጠፍተን ነበር፣ እኔ ተመልሼ መጥቼላችሁ አለው። ዛሬ ደግሞ የመጣሁት በአዲስ እንግዳ ነው። ሰላም ፋሚሊዎች፣ እንዴት ናችሁ? እና እግዚአብሔር ይመስገን፣ ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበልልን እያለን እና ዛሬ የመጣንበት እንትን አንደኛ አዳብና ልናከብርን የመጣ ነው። ሁለተኛ ደግሞ እዚሁ አካባቢ ዋሽን የሚባል ቦታ ፏፏቴ ያለና ፏፏቴ ለሚያምር ቦታ ነው። ፋሚሊ ማለት እኛ አይተነው ምናምን አናውቅም፣ ገና ለን ነው። ግን በተነገረን አንጻር በጣም ያስስስ ላይ ታይቷል። ፋሚሊ ከዚህ በኋላ የቀረውን ደግሞ እኛ በደንብ ቀርጸን እናሳያቸዋለን፣ ከመጀመሪያ እስከመጨረሻው መንገዱም በጣም ሩቅ ነውና ሄደንበታል በጣም አድካሚ ቢሆንም ብቻ ከደረስንበት በኋላ ደስ የሚል ነገር እናያለን ብዬ ተስፋ አድርጋለሁ። እዛ ነው እዛ ነው ማስማለት በተነገረን አንጻር በጣም የሚያምር ቦታ ነው የታባል እና ያለንበት ቦታ ወገራም ይባላል ከቡታጅራ ወጣ ብሎ ነው። ትንሽ ገጠር አካባቢ ነው። እና አዳብና ያው ያለንበት ወቅት ታውቃላችሁ፣ መስከረም ላይ ነው መስቀል አዳብና፣ ወር ብዙ ወንዶች ሴት የሚመርጡበት ለመስቀል፣ ለአዳብ ባይ ዘ ዌይ ስናፍቅሽ ማለት ምርጧ ጓደኛ አይነት ግን ይኸው እንደ ጓደኛ ለፊ እሷና ምኘ ነበር የመጣሁት። በኋላ ነው ችግር የለውም፣ ሚ በሱ ይቻላል እንዳውም ከረሚላ ምናምን ይባላል ከረሜላ ማለት ጓደኛ ያርልሽ። ይህን እንኳን መስዋዕታት ፈልግልሃለ፣ በቃ ፈልግልኛለ። እና ወደ ሳይመሽ አ ሳይመሽብን ፋሚሊዎቻችን ወደ ቦታው እንሄዳለን። ይሄንን ቪዲዮ እስከ መጨረሻው ተከታተሉት፣ ትውዱታላችሁ። ላይክ እያደረጋችሁ ስለ ቦታው ደግሞ ካያችሁት በኋላ የተሰማችሁን ሀሳብ ሰበስተታችሁ ኮሜንት ላይ እያስቀመጣችሁ እንዲሁም ቻናላችን የምር ነው የምላችሁ ቪዲዮ ከተለቀቀበት በጣም ቆይቷል ከ15 ቀን በፊት ከዛም በላይ ነው። ሶስት ሳምንት ሊሆን ይችላል። አንድ ወርም ሊሆን ይችላል። ግን ቻራ ሰው ሰን በጣም ከበዓል በፊት ከአዲስ አመት ከእንቁጣጣች በፊት ነው ቪዲዮ የተለቀቀበት በጣም ቀዝቅዘዋል። እና ላይክ እያደረጋችሁ ይህንን ቻናል ሰብስክራይብ እያደረጋችሁ ብዙ ነገር የምናቅበት ወደፊት ብዙ ነገር የምንልበት ቻናል ነው። ይህን ቻናል ሰብስክራ እያደረጋችሁ ተቀላቀሉን ወደ ቦታው ነች

ጭቃው ያለው ከዚህ በፊት ያንሸራትታል፣ ድንጋዩ ያንሸራትታል። አረ ብንወርቅስ ደግሞ ደኋላ ማለት ቦታው ያምራል። መንገዱ ነው ደግሞ እንደ ሀሳብ አለ እኮ እነሱም እኮ ብለዋል እና ቦታው የማሰራት

እና በጣም ብርዳለ በጣም ይወዳላ በጣም እንጂ እያንቀጠቀጠን ነው። ከመግባታችን በፊት እራሱ እዚህ ጋር አካባቢው ስንደርስ በጣም እየበረደን እና፣ ውድ ፋሚሊ እዛ ገብተን ያለውን ነገር እናሳያችኋለን። ተከተሉን።

በራበራው አይሻልም ፋሚሊዎቻችን እንግዲህ አሁን አብራችን ድረስ እንዳይነበራችሁ እናመሰግናለን። ይህንን ቦታ መታችሁን እንድታዩ እንመክራችኋለን። እኛም የቀመጥነው በጣም ብርድ እያመጣ ነው። እናንድ ሀሳብ እኛ ብርኔድ ምን ይመስላል? አይ ከዚህ በኋላ ምን እንደሚፈጠር አናውቅም። እና ፋሚሊዎቻችን ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን። በሌላ ቪዲዮ እንገናኛለን። ይመቻችሁ።